ኢፍራታ አንድ ዛተችው ራሷን አጠፋቸው። ያፌት ከመውጣቱ በፊት ይቅርበኝ የኔ ንግሥት፣ እያለ ሲለምናት ሰላማዊ ሲላት ሰላም ቀርቶብኝ አሁን አንተ ስትመለስ እዚህ ድፍት ብዬ ብታገኘ ደስተኛ ነኝ እያለችው ነበር። ያፌትም አረ ንግሥቴ እንደዛ አትበይ እኔ ኮ ወተሺ እስከምትመለሽ የማጣሽ በዛው የምትቀሪብኝ ስለመሰለኝ ነው እንጂ አንቺን ልጎዳ አይደለም ብሏት ነበር። ኤፍራታ ተስፋ የመቁረጧ ብዛት ራሷን አጥፍታ ያፌት ከናታን ጋር ተገናኝቶ ሲመለስ እዛ ድፍት ብላ አገኛት። ያየውን ማመን አቃተው። ናታን እንግዲህ እሷን ለማገኘትና ያፌትን ወጥመድ ውስጥ ለመክተት ከዛም በኋላ ኢፍራታን የግሉ ለማድረግ ነበረ እንደዛ የተሰቃየው እዳራ እናት ጋር ያለ ስራው ገብቶ ሀሽሽ በአፍንጫ ውስጥ ከሚያሸት ድረስ የደረሰው እና ዛሬ የኢፍራታን መሞት ሲሰማ በጣም አዘነ። ናታን ምን ነው የኔ ጨረቃ፣ እውነታውን አውቀሽልኝ ብሆን። አንቺም እውነት በውስጥሽ ደብቀሽ ሊሆን ይችላል፣ እኔም እውነት በውስጥ ይዤ አንቺን ከዚህ ከጭራቅ ለማውጣት እየታገልኩ ነበር በማለት ሀዘኑ እጅግ በረታበት። ኢፍራታ ተስፋ በመቁረጧ አሁን ያፌት ደግሞ በጣም ከናታን በላይ ሐዘን ውስጥ እየተሰቃየ እና ጸጸት ውስጥ እየተሰቃየ ይገኛል። አንዳንድ ጊዜ ሳናስበው የምናደርጋቸው የምንወስናቸው ውሳኔ በዙሪያችን የምንወዳቸውንም ሰዎች ይዞ ይሞታል። እንግዲህ ኢፍራታ ለናታን ስትል እውነታውን አልነግረውም ናታንን፣ ያፌት እስር ቤት ይገጥተዋል እሱን ካላገባው በማለት ካገባችውም በኋላ ብዙ ስቃዮችን እያሳለፈች ቆይታለች። ዛሬ ግን ናታን ከእሷ አርቆ ሌላ ጋር የሄደ ስለመሰላት እኔ መኖሬ እዚህ ምንም ትርጉም የለውም። ቢያንስ የወለደችኝን እናቴን እንኳ ላድን አልቻልኩም፣ በማለት ራሷን አሰናበተች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ቀጣይ ፓርት ይዘን መጥተናል ማለት ነው እንግዲህ ኢፉዬ በ አመራራ ውሳኔ ወስና እራሷን ከዚች ዓለም አስወግዳታለች ማለት ነው። ኢፍራታ ይህንን በማድረጓ በእርግጥ የሚወዳት ናታን ያልጠበቀው ሐዘን ነው የገጠመው። የአባቱንና የእናቱን መጥፋት ሐዘናቸውን አጣጥመው ሳይጨርስ ለሷ ነበረ እዳራ እናት ጋር ያለ ስራው ገብቶ ያለ ያለ ቦታውም የተገኘው አሁን ስትሞት ምን ነው? እውነታውን ግልጽ አድርጌ ነግሬሽ ብሆን አንቺን ከዚህ ከአውሬ ለማውጣት ስል ነበር እዚህ እዚህ ቦታ የገባሁት። አንድ ቀን እኔና አንቺ ተቀራርበን እውነታውን ሳንነጋገር አመለጥሽ ጓደ እያለ በጣም እየተሰቃየ እያለቀሰ እያዘነ ይገኛል። እንግዲህ ኢፍራታ በዛተችው መሰረት ስትመለስ እዚህ ድፍት ብዬ ነው የምታገኘኝ ብላው ነበር ናታንን ያፌትን ያፌት ደግሞ የኔ ንግስት ይቅርታ አድርጊልኝ አንቺን አጥቼ መኖር አልችልም እኔ አንቺን ለመጉዳት ሳይሆን ስትወጪ በዛ ወተሽ ምትቀሪ እማትመለሽ ስለሚመስለኝ ነው ጥለሽስ እምትጠፊ ስለሚመስለኝ እንጂ አንቺን ለማናደድ አንቺን መጥፎ ውሳኔ ልትወስኒ ፈልግ አይደለም ብሏት ነበር ግን አሁን እንዳለችው ኢፍራታ አንድ ነገር ተናግራ ያንን ነገር ነገር ሳታረግ ወደ ኋላ እንደማትልም ሁላችንም እናውቃለን። ዛሬ ግን ላያፌት በተናገረችው መሰረት እራሷን ድብን አድርጋ እሳሎን ስትጠብቀው ያፌት የሰማውን፣ ያየውን ማመን አቃተው። እውነት ያንን የሚጠላው ናታንን ስልክ አውጥቶ ኢፍራታ አመለጠች በማለት ደወለለት። ናታንም ራሱን ሊያታልለው መስሎት ምን እያልክ ነው ደግሞ አንታውሬ ሀሎ የምሬ ነው ናታን፣ ኢፍራታ ሞተች ሲለው፣ አትለኝም! አንተ ራስ አጥፍታት እንጂ ኢፍራታ በፍጹም እንደዚህ ራሷን የምታጠፋ ሴት አይደለችም። ወይም ደግሞ ተስፋ ቆርጣ ራሷን ከዚች ዓለም የምታስወግድ ሳኮን ጠንካራ ሴት እሷ የራሷን መኖር ሰውታ ለሰዎች መኖር ብርሃን የምታበራ ሴት ናት። እንዴት እንደዚህ ይሆናል? አለ ናታን። ያፌት ግን ማየት ማመን ነው እኔ አንተ ጋር ተገናኝች ስመጣ እሷ ራሷን አስወግዳ ነው ያገኘሁት አለው ናታን ከነ ቤተሰቦቹ እየሮጠ ሲሄድ እዛ ኢፍራታ እንደተባለውም በገመድ ራሷን ሴት አድርጋ አገኘ ናታን ያየውን ነገር ማመን አቃተው እውነታውን ሳታውቂ ተለየሽኝ በቃ እኔም መኖር የሚባል ነገር አያስፈልገኝም በማለት ናታንም ተስፋ ቆርጦ ወደዛኛው አለም መሄድ የሚፈልግ ይመስላል። በጣም ያሳዝናል። ያፌት ያ ጨካኙ አውሬ አረመኔ የምንለው ሰው በኢፍራታ በኩል ደካማ ሆኖ በቃ ከዚህ በኋላ መኖር የሚባል አያስፈልገኝም በሀጺያት የተበሰብኩትን ነገሮች በሙሉ ወስዳችው እኔን ለወንጀል የቅጣት እስር ቤት ይገባኛል በማለትም ተናዘዘ። በጣም ያሳዝናል። የሁለቱ ብርታት ኤፍራታ ነበረች። የእሷ ብርታት ደግሞ ያፌት ሳይሆን ናታን ነበረ። ዛሬ ግን እሷ ስትጠፋ የሁለቱም ብርታትም ሆነ ጥንካሬም አብሮ ጠፋ። ገኒ ለጊዜው ልጇ መሰወቷን አልሰማችም፣ ግን ጼወን የበለጠ ተቃጠለች ተንገበገበች። እኔ ያላንቺ ማናለይ ብዙ ነገር አድርገሻለሁ፣ ይቅር በይ በማለት ራሷን በጸጸት እያሰቃየች ትገኛለች። ቤዛም እንባዋን ማንባት ቀጥላለች። እውነት ለመናገር በጣም ያሳዝናል። አሁን ላይ እንግዲህ የተፈጠረው ነገር ሐረግ ድራማ ላይ እጅግ አንጀት የሚበላና የሚያሳዝን ነው። ገኒ አሁን በዛ አጋጣሚ እንግዲህ ሉሊት እርግጠኛ ነኝ የቢኒን መሞት ሳይሞት ሞተ ብላ የተናገረ ጀግና። አሁን ኢፍራታ የእውነት ተሰውታ ሉሊት ዝም አትልም። በድጋሚ እቤቷም ድረስ ሄዳ ቢሆንም ለገኒ መናገሯ አይቀርም። ገኒ ባትሰማም ባትናገርም ባትንቀሳቀስም፣ ግን ደግሞ ጆሮዋ ይሰማል። መልስ ባትሰጥም ጆሮዋ ይስማማል። አሁን ምን ይበቃታል? እውነት ኤፉዬ እንደዚህ ማድረጓ ሁላችንንም አሳዝኖናል። ሌላኛው ደግሞ አስደሳችሁ ዜና ቢኒ እንደዛ በጣም ታሞ ከርሞ ነበር በአቤል እገታ ምክንያት። አሁን እንግዲህ አቤል ቢኒ እጅ ገብቶ እየተሰቃየ ይገኛል በተራው። በቃ ዱኒያ እንደዚህ ነች፣ ትገለባበጣለች። ማንኛውም ሰው በማንኛውም ወቅት እንደፈለገ የሚሆንበት ሳይሆን ጊዜ ሲደርስ የሚከረበትበትና በሰራው እጅ ቅጣቱን እንደሚያገኝ ከአቤልና ከቢኒ ተምረናል። ያፌት አቤልን የሆነ ነገር አድርጎ ለምን ቢኒን እንዳገተው ማወቅ እየፈለገ ያለ ነበር። ኢፍራታ በአጋጣሚ ሁሉንም እቅዱን ይዛው የተሰዋቸው ኢፍራታ ስትሰዋ፣ ያፌት አሁን ሁሉንም ነገር ይቅርብ፣ በቃ ህይወት እንደዚህ ናች። ያለውን ነገር በሙሉ የሰው ነገር ነው የሰበሰብኩት ስለዚህ የሰው ህይወትም ስለቀጠፍኩኝ ቅጣት ቴን እቀበላለሁ ውሰዱኝ፣ እስር ቤት እያለ ይገኛል። ናታን የመጨረሻ አዝኗል። ጽዮንን ያየ ጽዮን እንግዲህ ትናንት ባየነው ነው። ቢኒ አባሯት ስለነበረ ለኢፍራታ ማወያየት ትፈልጋለች። እናም ኢፍራታ ጋር ስልክ ስትደውል ልታነሳላት አልቻለችም። ኢፉዬ ምን ሆን አይሆን ወንድሜ አለችው። ደግሞ እሷ ጋ ምን ምንፈለግሽ ሲላትም ውስጤ እየተጨነቀብኝ ነው አለችው። እና ታዳ ሷ ጋ ምን አገናኘሽ አላት። ከትንሽ ቆይታ በኋላ ያፌት ለናታን ደወለለት። ከዛም ጽዮን የውስጤን አውርቼሽ የምተነፍስብሽ ኢፉዬ አተክጅኝ እያለች ይህንን ስትሰማ እጅግ በጣም አዘነች። ቢዛም እራሷን ስታ ወደቀች። ዳግም እንግዲህ እህቱን አንድ ቀን ቀርቦ ማውራት ወይም ደግሞ እህትነቱን ወንድምነቱንም ማሳወቅ ይፈልግ ነበረ። ኢፍራታ ለሁሉም ተስፋ ብቻ ሰጥታ ተስፋቸውን አጨልማ ተሰዋች። አሁን ሁሉም ቤተሰብ ሀዘን ላይ ይገኛል። ኢፍራታ ይህ አይገባትም ነበረ። በጣም ያሳዝናል። ቢኒ አሁን የኢፍራታን መሰዋት አልሰማም። ያፌት አቤልን ቅጣቱን ሊሰጠው እንዳለ ነበረ እንደተዘጋጀ ናታንና ያፌት ተገናኙ። ከዛ የያፌትን ጉዳይ የናታንን ጉዳይ ወደ ጎና አድርጎ አቤልን ስለ ቢኒ ሊጠይቀው እቤት ጠርቶት ነበር። እናም ግንዛ ሲደርስ ኢፍራታ የለችም በዛ አጋጣሚ ሁሉንም እረሳ! ቢኒ ደግሞ እንግዲህ አቤልን እያንዳንዱ ስቃውን እያበዛው የቁም ሞት እያደረገው ይገኛል። አቤል በእርግጥ ይገባዋል። እናም ቢኒን ያክል ጀግና አግቶ እንደ ሴት ሲያሰቃየው ከርሞ ነበር። አሁን ግን የራሱንም ህይወት፣ የኔንም ህይወት፣ የገንንም ህይወት ሞታለች ብለህ የብዙ ሰው ህይወት ቀጥፋል። አንተ በህይወት መኖር አይገባህም። እመነኝ፣ የቁም ስቃይ አሰቃይቼ ሲበቃኝ ከዚች አለም አሰናብትሃለሁ እያለ እንግዲህ ቢኒ አቤልን እያሰቃየው ይገኛል። አቤል በእርግጥ ይገባዋል ባይ ነኝ። ምክንያቱም ወንድ ልጅ ወንድ ልጅ ላይ እንደዛ ጨክኖ ቢኒ በማያውቀው ነገር አሰቃይቶታል። በዛ ላይ ህይወት የገኒን እንዳትናገር እንዳትንቀሳቀስ አበላሽቷል። እናም በርግጥ ሎሌትም አሁን ገና ትቀጣለች። እያንዳንዱ ሚስጢር ጽዮን ታወጣለች። ኢፍራታ ከዚች ዓለም ብትሄድም ጽዮን የደበቀችውን ነገር ለማውጣት ሁሉም እያንዳንዱ ሰው የ የእጁን እንዳገኝና ያፌት እጁን ስለሰጠ አሁን ከዚህ በኋላ ኃይለኛ ጠላት የሚሉት የላቸውም። ግን ደግሞ ሐሳባቸውን ኤፉዬን ህይወታቸውን አጥተዋል። እውነት በጣም ያሳዝናል። ቤዛ በተለይ እህቷ ላይ ያደረገችው ነገር በሙሉ እንደገና ዋጋ እያስከፈላት ይገኛል። ጽዮንም እንደዛው። ጽዮንና ኢፍራታ አሁን ላይ በጉጉት የሚዋደዱ እህት አማቾች ሁነዋል። ቻናሉን ሰብስክራይብ እያረጋጋ